የዜና መጽሔታችንን ቀሪ ደቂቃዎች ከስፖርት መረጃዎቻችን ጋር ቆይታ የምታደርጉት ይሆናል። ተመልካቾቻችን አማኑኤል ጸጋዬ እየጠበቀን ይገኛል። ወደ እሱ ናምራ። አማኑኤል የአየር ሰዓቱ ያንተ ነው። አመሰግናለሁ ሶሊያ ና ደህና ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። በአካባቢው ተቀዛቅዞ የቆየውን የስፖርት እንቅስቃሴ በማነቃቃት ተተካዮችን ለማፍራት ውድድር ማዘጋጀቱን የምዕራብ ጎንደር ዞን ወጣቶችና ስፖርት መምሪያ አስታወቀ። ስፖርት ለሰላም ስፖርት ለአንድነት በሚል መሪ መልእክት፣ ዘጠነኛው የመላው ምዕራብ ጎንደር ዞን ዘመናዊ የስፖርት ውድድር በገንዳ ውሃ ከተማ ተጀምሯል። ኤልያስ ጋሻው ተጨማሪ ያለው የምዕራብ ጎንደር ዞን በሀገር አቀፍ ደረጃ ስመጥር ስፖርተኞችን በማፍራት ለኢትዮጵያ ስፖርት እድገት አስተዋጽኦ ያበረከተ ነው ለአብነትም መንግስት ወርቁ አማኑኤል ገብረ ሚካኤል ና ፍቃዱ ወርቁ በእግር ኳስ የሚጠቀሱ ናቸው ዘጠነኛው የመላው የምዕራብ ጎንደር ዞን ዘመናዊ የስፖርት ውድድር በገንዳዋ ከተማ ተጀምሯል በውድድሩም ከሁሉም ከተማ አስተዳደሮች ና ወረዳዎች የተወጣጡ ከ250 በላይ ስፖርተኞች ይሳተፋሉ ተብሏል ስፖርት ለሰላም ስፖርት ለአንድነት በሚል መሪ መልእክት በተለያዩ የስፖርት አይነቶች ተሳታፊዎች ውድድራቸውን እንደሚያከናውኑ የምዕራብ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ግዛት ዝጋለ ተናግረዋል። ውድድሩ ባለፉት ጊዜያት ተቀዛቅዞ የቆየውን የስፖርት እንቅስቃሴ ያነቃቃል ብለዋል። የዚህ የዘጠነኛው የመላው ምዕራብ ጎንደር ዞን ስፖርታዊ ውድድር ዓላማ ባለፉት ጊዜያት ተቀዛቅዞ የቆየውን የዞኑን ስፖርት በማነቃቃት ለቀጣይ ክልላዊና ሀገራዊ ውድድሮች ተተኪ ስፖርተኞችን ለማፍራት ና ብቃታቸውን መሠረት አድርጎ ለማዘጋጀት ያለ መውድድር ይሆናል። ዞኑ ያሉትን የስፖርት ጸጋዎች ተጠቅመው የተሻለ ውጤት እንዲመዘገብ ባለሀብቶች፣ የአስተዳደር አካላትና የዘርፉ ባለሙያዎች የበኩላቸውን ድርሻ እንዲወጡ ኃላፊው ጥሪ አቅርበዋል። ዞናችን በስፖርት ዘርፉ ዛሬም ቢሆን በኢትዮጵያ ፕሪሚየር ሊግ የሚጫወቱ ኮከብ ተጫዋቾች ለሀገር ያበረከተ ሲሆን በቦክስ ስፖርት ዘርፍ ሀገርን በዓለም ደረጃ የወከሉ በቀስት የባህል ስፖርት ክልልን በመወከል ከፍተኛ ውጤት ያስመዘገቡ ልጆች መገኛ መሆኑን ቀጥሏል። ስፖርት በባህሪው ሀብት የሚጠይቅ በመሆኑ ሁሉም ድጋፍ እንዲያደርግ ጥሪ ማስተላለፍ ይፈልጋል። ውድድሩ ተሳታፊዎች ችሎታቸውን ለማሳየት እድል የፈጠረ በመሆኑ ስፖርታዊ ጨዋነት ባከበረ መንገድ እንዲካሄድ የገንዳዋ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አብዱል ከሪም መሐመድ አስገንዝበዋል። ያው ስፖርት ለሰላም ለፍቅር፣ ለአንድነት ስለሆነ ተጫዋቾቻችን በየዘርፉ የምንጫወት ተጫዋቾች ከስፖርታዊ ጨዋነት ጋር በተያያዘ ውጤትን ታሳቢ ሳናደርግ ስፖርት ለሰላም፣ ለአንድነት የሚዘመርበት ስለሆነ እሱን ታሳቢ አድርገን እንድንቀሳቀስ ለውድድሩ በቂ ዝግጅት እንዳደረጉና የተሻለ ውጤት ለማስመዝገብ ጥረት እንደሚያደርጉ የውድድሩ ተሳታፊዎች ተናግረዋል። የውስጥ ውስጥ ውድድር ከማድረጋችን በኋላ እዛሁን አልተቋጨም። እዛው ላይ ጌም ሲያደርጉ የነበሩ ልጆችን የተሻሉ የሚባሉትን በቲሙ ውስጥ በማምጣት እንደገና በአንድ ላይ ሰብስቦ እነሱም የጋራ አሰርተን ወደ ዝግጅቱ ቀርበናል። እንደ ቡድን በደንብ እየተዘጋጀን ነው። ከሻምፒዮን አልፎ የጸባይ ዋንጫውንም ለመውሰድ በስልቦና ደረጃ ማዘጋጃ ተጫዋቾች ላይ እየሰራ ነው። ጥሩ እንትን አድርገናል፣ ዝግጅት አድርገናል። የተሻለ ውጤት ለማምጣት እንግዲህ ልጆቻችንንም ባለን አቅም እንትን ብለን አዘጋጅተናል። የዘንድሮ የተሻለ ቲም ይዘን ቀርበናል ብለን እናስባለን። ያው ያለና ከእግዚአብሔር ፍቃድ ጋር ያው ዋንጫ ለመብላት ነው የምናስብ በመክፈቻ ጨዋታው አዘጋጁ ገንዳዋ ከተማና መተማ ወረዳ የተገናኙ ሲሆን ገንዳዋ ከተማ ሶስት ለአንድ በሆነ ውጤት አሸንፈዋል። ውድድሩ ለተከታታይ አስር ቀናት እንደሚቆይ ከዞኑ ስፖርት መምሪያ የተገኘው መረጃ ያመላክታል። በ22ተኛው የባህል ስፖርቶች ውድድር የአማራ ክልል አጠቃላይ አሸናፊ ሆኖ ማጠናቀቁ ይታወሳል። የክልሉ ልኡካን ቡድን አባላት ካለፉት ውድድሮች በተለየ በዚህ ዓመት ከአዲስ አበባና ኦሮሚያ ከፍተኛ ፉክክር እንደገጠማቸው ተናግሯል። አሸናፊነታችንን ለማስቀጠልም ታዳጊዎች ላይ እንሰራለን ብለዋል። ታሪኩ አይኔው ባ ተጨማሪ አዘጋጅቷል። በ22ተኛው የባል ስፖርቶች ውድድርና 18ኛው የባል ፌስቲቫል የተሳተፈው የአማራ ክልል አጠቃላይ አሸናፊ ሆኖ ማጠናቀቁ ይታወሳል። ከዘጠና በላይ ሉካን ቡድን አባላትን ይዞ ሆሳና የገባው የአማራ ክልል በውድድሮች ላይ ያሳየው እንቅስቃሴ ካለፉት ዓመታት ጋር ሲነጻጸር በተፎካካሪዎች በብዙ መልኩ የተፈተነበትም ነበር። የክልሉ ተወካዮችም የውስጥ ውድድሮችን አለማድረጋቸው ከፍ ያለ ተጽዕኖ እንደፈጠረባቸው ነው የገለጹት። ክልሉ ራሱ ምንም አይነት የውስጣዊ ውድድር ሳያደርግ በነበሩ ልጆች በቂ የሆነ ስልጠናም ባይኖርም ባለው ግን ተዘጋጅተን መጠናል ጥሩ ነገር አድርገናል በጣም ተፈካካሪዎች በስተዋል በዚህ አመት እኔ አሁን አንደኛ እንወጣለን ብዬ አልገመጥኩም ነበረ ግን ይህን ያክል አጣብቂ መግባት አልነበረብንም ምክንያቱም መስራት ያልተቻለ ስለሆነ ነው ያልጠበቅ ነው ከደቡብ አለ ከእንትንም ስዳማም አለ ብዙ ተፈካካሪ ማለት ነው

አሁን አዲስ አበባ በጣም እንትን ሆኗል። ከዚህ በፊት በበላይነት የምናጠናቅቀው የነበረው በየውድድሩ በየስፖርት አይነቱ አሁን ግን በትንሽ ነጥብ ነው፣ በጣም ኦሮሚያም አዲስ አበባም ተከታትለውናል። ስለዚህ የውስጥ ውድድር አለማድረጋችን ለእኛ ለወደፊት የቤት ስራ የሰጠን ሁኔታ ስላለ፣ ወደፊት ግን የውስጥ ውድድራችንን አድርገን አዳዲስ ስፖርተኞችን አውጥተን የተሻለ ውጤት እናስመዘግባለን ብዬ አስባለሁ። አማራ ክልል በትግል በቀስና በኩርቦ ውድድሮች ያስመዘግባቸው ውጤቶች ለአሸናፊነት ሲያበቁት 57 ነጥብ ይዞ ይዞ ነበር በቀዳሚነት የጨረሰው ኦሮሚያ በአንድ ነጥብ አንሶ በ56 አዲስ አበባ በ53 ነጥብ ከፍተኛ ፉክክር አሳይተው ሁለተኛ ና ሶስተኛ ደረጃን ይዘው ጨርሰዋል ክልሉ በቤት ውስጥ ስፖርቶች በአዲስ አበባ ሙሉ ብልጫ ተወስዶበታል ይህም ከተማ አስተዳደሩ ታዳጊዎች ላይ የሰራውን ስራ ያሳየ በመሆኑ አማራ ክልል ሊማርበት ይገባል ነው ያሉት የክልሉ ተሳታፊዎች አዲስ አበባዎች ላይ ያስተዋል ነው እጅግ በጣም በሰፊው የምንማርበት ነገር በአመቱ ሶስት ጊዜ ነው ውድድር እያደረጉ ያሉት የሆቴሎች የትምህርት ቤቶች፣ የፕሮጀክቶች ውድድር አድርገው በካምፕ የሚያቆያቸው ልጆች ይዘው መጥተው ነው ያሳዩን። ለህፃናት ስፖርቱን ማስረከባቸው በጣም ትክክል ነው። የቤት ውስጥ ውድድሮች ላይ እንደ ቡብ ሻህ፣ ዘበጣ 12 ዘበጣ 18 ወንድም ሴትም መልምለው ስልጠና እየሰጡ በመቆየታቸው እንዲሁም በአመት ሁለት ሶስት ጊዜ ሻምፒዮና ውድድሮችን አድርገዋል። የታዳጊ ወጣቶች ውድድር መርተዋል ያማረጋቸው በጣም ጠቅሟቸዋል። የአማራ ክልል ልዑካን ቡድን መሪ አቶ አዱኛ ይግዛው የክልሉ ወጣቶችና ስፖርት ቢሮ በዘንድሮ ውድድር የታየውን እንቅስቃሴ በተገቢ መንገድ እንደተከታተለው ገልጸው የውድድሩን ተሞክሮዎች ወደ ክልላችን ወስደን እንሰራለን ነው ያሉት። የውስጥ ውድድር ማድረግ የመጀመሪያው መፍትሄ ነው። ነገር ግን የውስጥ ውድድር ከማድረጋችን በፊት ደግሞ የታዳጊ ወጣቶች ፕሮጀክት በባህል ስፖርት፣ በቤት ውስጥም፣ በትግልም በሌሎችም መክፈት አለብን። ከፍተንም ነበር። እነሱ በዚህ በወቅታዊ ችግሮች ላይ ወደ ተግባር አልገቡም። አሁን አዲስ አበባ ሕጻናትን ይዘዋል። የቤት ውስጥ በተለይ የቤት ውስጥ በተለይ ስራ እየሰራ ነው ያለው አመቱን በሙሉ ሲወዳደሩ የቆዩ ልጆች ናቸው፣ ሕጻናቶች ናቸው። እነሱን እኛም በዚህ መንገድ የሱን ተሞክሮ ወስደን እየሰራን ውጤታማ መሆን አለብን ብለን ነው የምናስበው። የአማራ ክልል ባህል ስፖርቶች ፌዴሬሽን በበኩሉም የተወሰደባቸውን ብልጫ ለማስመለስ ታዳጊዎች ላይና ትምህርት ቤቶች ላይ እንሰራለን ብሏል። የቤት ውስጥ ውድድሮች ላይ ተተኪዎችን በማፍራት ታዳጊዎች ላይ ትምህርት ቤት ላይ መስራት እንዳለብንና ያ ካልሆነ ግን በውድድር ወደታች መንሸራተት እንዳይመጣ ይህንን ልምድ ወስደናል። በተለይ ከአዲስ አበባ ከተማ የቤት ውስጥ ላይ ከነሱ ተምረናል። ቀጥታ አሁን እንደሄድን የቤት ስራችን ይሄን ይሆናል ማለት ነው።